አሰላም አለይኩም ወረህመቱላሂ ወበረካቱህ ውድ ቤተሰቦቼ፣ የሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝ ተረፍ ይበልልኝ። የእኔን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ለምታበረታቱኝ ደግሞ ከልብ አመሰግናለሁኝ። እንግዲህ ሩታዬ የሆነ ነገርም የጅላጅል ነገር ያልሆነ ነገር ቁም ነገርም የተያዘበት ነገርም ባይሆን ብቻ ሩታዬ ስለሳቀች ፈገግም ስላለች በጣም ደስ ብሎኛል ማለት ነው። እና ምንም አይነት ቁም ነገር የለውም ቪዲዮ ማለት። እውነት ለመናገር እኔ ፈገግ አላልኩም፣ ብቻ ሩታ ይስስቅ ከእሷ ማብሪያት ስቅ ያለው ማልዋሸ ነገር አላ ደግሞ አለሁልሽ ይበላት። በቅርቡ ደግሞ አላ ሁለት ቦታ ያደርጋት እና እኛንም ደግሞ ደስታችንን እያሰማን ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ ማለት ነው። ለማንኛውም ሰው ምላሽ እንዳሰጡ የሩታ እህቶች ብዙዎቹ የግሩፕ ሪከርድ ምናምን ነገር እየሰማችሁ እያለቀሳችሁ ነው። ያው እሱ አብርሽ ማለት ሚስቱ አሳልፎ ሚዲያ ላይ መስጠት ስለሚወድ ነው። እሱም ደግሞ ምንድነው ትላንትና በተነጋገረው ንግግር ነው ሩታ ዘጠኝ ወር አልፏል፣ መውለድ አልቻለችም፣ ለምን እንደሆነ አላውቅም ባለው ነው። ይሄ እሱ አለማስታወሱ አለማሰቡ ነው እንጂ እንደዚህ ነገር ወጥቶ ሚዲያ ላይ መናገር አልነበረበትም። ይሄንን ከማናገር በፊት ቤተክርስቲያን ሂዶ ጸሎት ማድረግ በቃ ባለው አክል ለሰራቸው ወንጀሎች ራሱ የሆነ ነገር ሂዶ ጸሎት ማድረግ ነው እንጂ ሚስቱን አደባባይ ላይ ዘጠኝ ወር አልፏታል ጠላት እንዳለባት እያወቀ ይሄንን መናገር አይጠበቅበትም ነበር። ይሄንም ያልኳችሁ ብዙዋችሁ የሩታ እህቶች እያለቀሳችሁ፣ ምክንያቱም መቼ ትወልዳለች፣ ዘጠኝ ወር አልፏታል፣ ገና አመት ትቆያለች ምናምን እያሉ ያው የሩታ ጠላቶች ብዙ ነገር ስለሚሏችሁ እናንተ ደግሞ ያንን እየሰማችሁ የምታለቅሱ እህቶች ያላችሁ እባካችሁ፣ ማንኛውም ነገር በሰው አይደለም እውነቴ ነው ሙላችሁ። አላህ አይፈትነን፣ ፈጣሪ አይፈትነን። ሰው ቢሆን እኮ እስካሁን ድረስ እውነት መናገር ማለት ነው አብርሽና ሩታ ሚዲያ ላይ አይቀመጡም ነበር። ሞር ሩታ ሚዲያ ላይ አትቀመጥም ነበር። እረስተናት ነበር። ስለዚህ ባካችሁ ሁላችሁም በየእምነታችሁ እመኑ። ሙስሊም የሆናችሁም በዲናችሁ፣ ክርስቲያንም የሆናችሁ በሃይማኖታችሁ እመኑ። ሰው ምንም ነገር አያመጣም ማለት ነው፣ ምንም የሚፈጥር ነገር የለም። ለሩታዬ ደግሞ አላህ አላት። እንሻላህ በቅርቡ ደስ በሚል ሁኔታ በሰላም ወዳ ደግሞ ልጅዋን እንደምታቅፍ ደግሞ አላ ከሷ ጋር ይሁን። ድዋ አድርጉላት፣ ጸሎት አድርጉላት። አታልቅሱ። አንድ ሰው ተናገረ ብላችሁ አንድ ሰው ዝም ብሎ አወራ ብላችሁ ደግሞ ብዙዎችሁ የምትናደዱ ሰዎች አላችሁ። አትናደዱ። እውነቴን ነው የምላችሁ። እራሳችሁን ጠብቁ ነው የምለው። እንግዲህ የዛሬው ቪዲዮ ወደ ዛሬ ቪዲዮ ስቀጥል አብርሽ ዛሬ የሰራው ነገር እኔ ምንም አልጣመኝም። ምክንያቱም ምንም የሚጥብም ነገር የለም። ነውር ነገር ነው። አንድ ወንድ ልጅ እንደዚህ መናገር የለበትም። አደባባይ ላይ ቪዲዮ እየሰራ ነው። ይሄ ቪዲዮ ደግሞ ይቀመጣል። እንደዚህ አይነት ንግግር እኔ ባኖር በማንታረግዢ ነበር ምናምን ምናምን። በጣም የሚያስጠላ ንግግር ነው። ነውር የሚባል ነገር በቃ ሼም የሚባል ነገር እኔ እንጃ በሀገራችን ጠፍቶ ይሆን አላቅም። የሆነ አነጋገሩ ራሱ ማይጠብ ማይጣፍጥ አላቅም። እኔ ምን አይነት እንደሆነ አላውቅም በነገራችን ላይ አብርሽ የሆነ ነገር ሳይሆን እኔ ሰላም ነው ብዬ አላምንም ምክንያቱም እዚህ ጋር ምን አለ መሰላችሁ አንደኛ ነገር ማወቅም ያለባችሁ ውድ ቤተሰቦቼ አብርሽ ሩታን ጠልቷት አይደለም እርግጠኛ ሆኜ የምነግራችሁ ነገር የፈለገ ነገር ክፉ ነው እንኳን ቢባል እኔ እንጃ የሆነ ቀን እንኳን ለሩታ ማዘኑ አይቀርም ያዝናል ነገር ግን ምን አለ እዚህ ጋር እውነቴ ነው የምላችሁ የአብርሽ ብልግናና የአብርሽ አለማስተዋሉ ትናንትና ማንነቱ እንደዚህ ሳይቀየር በፊት ኦዲንስን እየለመነ ኦዲንስን እየተለማመጠ ትልቅ ቦታ አድርሱኝ፣ እውነት እዚህ የሚላችሁ ከሆነ ማለት ነው። እንደዚህ ያክል አስገቡኝ እንዲያክል እኔ ዛሬ በጣም ነው የተሰማኝ። ምክንያቱም እንደዚህ ፈገግ እያለ እንደዚህ እየሳቀ ኦዲንስን በዚህ ናክል ህዝብን በዚህ ናክል መሸጥም በቃ መዋሸቱ እነሱ ባይጣሉም ቢጣሉም አላህ ነው የሚያውቀው፣ እኛ አናቅም። ነገር ግን እኛ ድራማ እያንን ነው ምን ሰራባቸው አይደል ያንን ነገር ድራማ እንደሆነ ህዝቡ ካወቀው በኋላ እና ህዝቡ ላይ ነው የሚጫወተው ማለት ሞር አብርሽ ማለት ነው እንጂ አንድ ሰው እስቲ እናንተ ቆም ብላችሁ አስቡትና አስታውሉትና፣ ዛሬ ከባሌ ከሚስቴ ጋር ታረቃለው እያለ በህይወቱ ሌላ ሚስት፣ ሌላ ጓደኛ እንደዛ ስስመው እንደዛ ስላልጠው አብርሽ ያደርገዋል ብላችሁ ታምናላችሁ? ሄርሚላ ወደ ሚዲያ ይዟት ሲመጣ ሰው ሁሉ አልወደደውም እና ያንን ነገር ደግሞ ሰው እንዲወደድ ሄርሜላ ብቻ ሳይሆን ማንኛውም ነገር በቃ አብርሽ የፈለገው ነገር ሚዲያ ላይ ቢያመጣ ኦዲንስ መቀበል አለበት ለምን ጀስት እንደ ሩታ ወደን ፈቅደን በቃ እንደዚህ ነሽ ያንን ብለሽ ተንከባከበን መቀበል ይፈልጋል ማለት ነው ያንን ነገር ደግሞ ኦዲንስ አላረገለትም ገባቸው አይደል እሱ የሚፈልገው እኔ ባመጣሁት ነገር ኦዲንስ ለምን አይስማሙም አሁን አብዛኛው ሰው ሄር ሚላን በጣም አይወዳትም፣ በጣም ያጠላላታል። ብዙ ስም የሌላ ስም ነው ምን ሰጣት። በጣም እኔ ራሱ እውነቴ ነው የምላችሁ ሶማል ለመጥራት ራሱ እንዴት እንደሚዘገንነኝ ልነግራችሁ አልችልም። ያንን ነገር እየሆነ እልህ ተጋብቶ ነው እዚህ ጋር በቃ እኔ ያመጣሁት ነገር። ለምን አይወዱም ሩታን? ብቻ ለምን ያደንቃሉ ሩታና? እኔ መቼም እስከ መቼ ድረስ አብረን እንኖራለን። እንግዲህ ራሱ ነው በመካከሉ ሴጣን የሚያገባው ማለት ነው። ሴጣን ግን ባያስብ በትዳሩ መሀል እንደዚህ ነገር ለማድረግ አይጥርም ነበር። እና ያንን ነገር እልህ ይዞት ነው እንደኔ እንደሚገባል ማለት ነው። እንደ ራሴ እልህ ተጋብቶ ነው እንጂ በዚህ ልክ እኔ እንጃ። አብርሽ ጨካኝ ነው አለለም። በዚህ ናክል ጭንቅላቱ ተደፍነዋል አለለም። ዛሬ ራሱ አላያችሁ። አንቺ ሲደብረኝ ሲደብረኝ ልጥራሽ፣ እንደዚህ አነጋገር አለ እንደ እሱ ሲፈልግ ከውሽሚት ጋር እንደፈለገ ይጫወታል፣ እንደፈለገ ይዘላል፣ ሲያስተኛው ቪዲዮ ይለቃል፣ ሲያሰኛው እንደዝፈለገ ይሆናል። ነገር ግን እሷ የሆነ ነገር ቢዚ ሆነች ቀን እርግጠኛ ነኝ ውሽሚቷ ቢዚ ሆና ነው፣ ወይም ደግሞ እሷ የሆነ ከሱ ጋር መገናኘት ያልተመች። አታይ ሩታን እያመጣ እንደ ቃቃ ሩታ ሊጫወትባት ማለት ነው። ሩታ እያሾፈ ሩታ ላይ እንደዚህ እያለው ማለት ነው። ይህን ሁሉ እኮ መተት አያስፈልግም፣ በቀጥታ በቃ ሩታ ሺ ይቅርታ ይበቃታል። ሄርሚላን ከህይወት አውጥቻት አለው ከዛሬ ጀምሮ ሄርሚላን የሚባል ነገር ከኔ ጎን አታያትም። በቀሩት ታጥፍተናል። ይቅርታ አለቀ። እነዚህ ሶስት ፊደሎች ናቸው። ቦታ ማሳየት እንደዚህ የሆነ ነገር ማምጣት፣ የልጅ ልብስ ማምጣት ይሄ ራሱ የሆነ ነገር ነው። እውነት ለመናገር አንድ ሰው የልጅ ልጅ ልብስ እንኳን በአሁን ጊዜ የሆነ ፋሽን እንደሆነ ነገር እያረጉት ነው እንጂ ያገራችን ሰው ልጅ ሳይወለድ ልብስ መግዛት ራሱ በጣም እኔ እንጃ የሆነ እንደሆነ ነገር ነው የሚቆጠረው፣ ማለት ነው። ምክንያቱም የሚፈጠር ነገር አይታወቅም። በመጀመሪያ ደረጃ ድዋ ማድረግ፣ ጸሎት ማድረግ ንጹሕ ልጅ ስጠኝ አንተ የባረከው ልጅ ስጠኝ ከዛም በኋላ ይባላል እንጂ ዛሬ ሩታ ልጅ ቢመጣላት ልብስ ቢመጣ ወርቅ ቢያነጥፍላት እንኳን ሩታ የምትፈልገውን ነገር ካላረገላት ሩታ መስሎ አይታያትም። ሩታ የምትፈልገው ሄርሚላ ከህይወቱ ወጥታ ከሩታ ጋር እንደ በፊታቸው ሆነው ተስማምተው ተፋቅረው በፊት እንደሚወዳት በፊት ክብር እንደሚሰጣት ነው የምትፈልገው። እዚህ ጋር ለምን ወርቅ አያነጥፍም? ሄር ሚላ በአብርሽ ህወት እስካለች ድረስ ሩታ የምትመለስበት መንገድ የለም ማለት ነው። የሆነ አብርሽ በአሁኑ ሰዓት እውነቴ ነው ምላችሁ እንደ ጅላጅል ነው የሚያደርገው። ጅላጅል አላቅም እኔ እንዴት እንደሚጀናጀን። ወይስ እኛ ስላየነው ስለአበረታታ ነው። በቃ ይድበት ምናምን ብሎ ቪዲዮም ስለታየለት ጅላጅል አይቶናል። በቃ እኛ ሰው መስለን አንታየውም። ኦዲንስ፣ ሰው ነው፣ ይሰማዋል። የሰው ቤት ነው የሚሰሩት። በተለይ ኦዲየንሶች የስግደት ሀገር ነው ያሉት፣ ይደብራቸዋል። የሚባል ለሰው ማዘን እኔ ያንዳንዴ እውነቴ ነው የምላቸው፣ ሰው ሲደሰት ያስደስተኛል የሚለው አብርሽ ውሸት፣ ቤተሰብ ውሸት።